ነገ ስፈምስ ትላለ አዶናይ አምባሳደር ሆኖ ተመርጧል። አክቲቭ የሚሆንበት ጊዜ አለ። ሰግጥ ፈምስ ብሎ ህልሙን ለሌሎች ያስተጋባ ህዝቡ እንዳይጎዳ የተናገረው ያን ያህል የከፋ ነገር የለም። ኢትዮጵያ ላይ ከባድ መሰንጠቅ የሚደርስበት ምክንያቱ አራተኛ ትንሽ ራቅላል በዚህ በሳውዝ ሱዳን በኩል ነው። እሱ እስካልሆነ ካልሆነ ድረስ ሁላችንም እንደሌለን መቁጠር ነው። ፍቅር የሆነ ሀገር አንድ ሰው ነው ለመፈልዳት ዝግጁ ያደርጋቸዋል። አሁን የፍሎሃ ዙሪያ የተሰሩ ነገሮች ብዙ አይሞችኝም። ከድሮ ጀምሮ እናገራቸዋለን እሳቸው እንዳሁን ወደፊት ለፊት ወጡ እንጂ ወደፊት ለፊት ያልወጡ ልታይ ሊታይ የማይሉ ባህሉን ቢንቁት እ እሱ ንቋቸዋል። መናቃቸው ራሳቸውን ነው የሚጎዳው እንጂ እኛን አይጎዳም። እጅ በጣም ድንቅ ውብ የሆኑ አሉንና እናንተን ያነገለን። ሰላም ሰላም፣ የተወደዳችሁ ውድ ቤተሰቦቻችን እንደምናላችሁ። ይህ ጊዜ ፕሮግራማችን ነው። በድንቅ አራት ሚዲያ ከሚተላለፍላችሁ ፕሮግራም እንግዲህ ይሄኛው አንደኛው ነው ማለት ነው። እንግዲህ ወደ መንፈሳዊ ሀሳቦች ሄጃለሁ። ነገር ግን ይህ ደግሞ ጊዜ የተሰኘ ፕሮግራም ወቅታዊ ነገሮችን ወደ እናንተ የማቀርብበት የልቤን ሀሳብ የማካፈልበትም ጭምር ነውና እና ሰብስክራይብ አድርጉ። በጊዜ ሰብስክራይብ አድርጉ። ነገ ስፈምስ ትላለ ነገ ከፍ ስንል ድንቅ አራት ሚዲያ ሚሊየን ሲገባ ከምትሰለፉ ዛሬ ገብታችሁ በነገራችን ላይ በሕይወት የምጠላው ነገር ምን እንደሆነ ታውቃላችሁ? ሰው በሌለበት ቦታ ላይ እንጂ መገኘት የምፈልገው ሰው አለበት አይደለም። ዛሬ አሁን ለዚህ ቻናል ሁላችሁም ታስፈልጋላችሁ። ሰብስክራይብ እያደረጋችሁ የደውል ምልክቷን እየተጫናችሁ አበረታቱን። ቤተሰብ እንሁን። ቤተሰባዊነታችሁ እጅግ በጣም ጠንካራ እንዲሁን፣ ደግሞ ሀሳብ አስተያየታችሁን አስቀምጡልን። እንዲህ እንዲህ ብትሉ ደግሞ ደስ ይለናል። ላይክ ሼር ደግሞ እንዳይረሳ። ወደ ዛሬው ቪዲያችን እናልፋለን። ወደ ዛሬው ቪዲዮችን አለፈን። እንግዲህ ወደ ዛሬው ቪዲዮችን ደግሞ ስናልፍ ማንን እናገኛለን? አዶናይን እናገኛለን። አዶናይን እንግዲህ በተደጋጋሚ የማቀርበው ልቡን ያዳመጠ ሰግጥ ፈምስ ብሎ ህልሙን ለሌሎች ያስተጋባ ወጣት ነው። እንግዲህ ይህ ወጣት ምንም እንግዲህ ክፉ ነገር ወይም ደግሞ መልካሙን ነገር ብቻ እሱም እንደተናገረው መልካሙን ነገር ብቻ ብናየለት ጥሩ ነው። ጀርባውን አንየው፣ ፊትለፊቱን እንየው። ጀርባው የሰው ልጅ ደካማ ነው፣ ደቃቃ ነው እና ጀርባውን አንየው። እንግዲህ ወንድማችን አዶናይ ከቀናት በፊት በጦር ኃይሎች ወይም ደግሞ በአየር ኃይል ተገኝቶ ነበረ። በአየር ኃይል ተገኝቶ እንግዲህ ስለፍቅር ሰብኮ ነበረ። ሰግጡ ፈምሱም ብሎ ነበረ ብሎ ነበረ እንግዲህ ማለቱ ልክ ሆኖ ሳለ ተቃውሞ ገጠመው። አየር ኃይሉ ተቃውሞ ገጠመው። ስለዚህ ለአዶናይ ማስጠንቀቂያ ተሰጠ ተብሎ ዜና ተዘገበ። እስቲ ይህንን ቪዲዮ እንመልከተው። ዜና ተዘገበና እኔም ሰማውኝ፣ እኔም ሰማውኝ። ከዛ ለማረጋገጥ ቪዲዮ ላይ ለማየት ስገባ ቪዲዮን አጥፍተውት አግኝቼዋለሁ። ስለዚህ ልክ ነው ማለት ነው። ሶሻል ሚዲያ ላይ እየተመላለሰን ቪዲዮ ቲክታከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ቲክታከሩ በአየር ኃይል መድረክ ላይ መቅረቡ ከፍተኛ ትችት አስነስቶ እንደነበረ ይታወቃል። በዛሬ ዕለት ለአዶናይ ማስጠንቀቂያ ደርሶታል። ዝርዝሩን በአጭሩ ላቀርብላችሁ። ቲክታከር አዶናይ ከሰሞኑ ለኢትዮጵያ አየር ኃይል አባላት የማነቃቂያ ንግግር ማድረጉን የሚያሳዩ ምስሎችን በማህበራዊ ሚዲያ ገጹ ላይ ማጋራቱን ተከትለው በተቋሙ ላይ ከባድ የሕዝብ ተቃውሞ ተቀስቅሷል። ዝግጅቱ ይፋ ከሆነ በኋላ በርካታ የማህበራዊ ሚዲያ ተጠቃሚዎች ለኢትዮጵያ አየር ኃይል በነበራቸው ክብር ላይ አሉታዊ ተጽዕኖ አሳድሯል የሚሉ ጠንካራ አስተያየቶችን ሰንዝሯል። ቲክታከሩ ራሱ ያጋራቸው ምስሎች በወታደራዊ ተቋም ውስጥ ንግግር ሲያደርግ ያሳያሉ። አስተያየት ሰጪዎች የሀገር መከላከያ ምሰሶ በሆነ ተቋም ውስጥ አንድ ተራ ቲክታከር መቅረቡም ተቋሙን በጣም ዝቅ ያደርጋል ብለውታል። በተለይም ቲክታከሩ በንግግሩ ወቅት ለአየር ኃይል አባላት ሸግጡ የሚል ለወታደራዊ ስነ ምግባርና ክብር ተገቢ ያልሆነ ቃል ተጠቅሟል መባሉ የሕዝቡን ቁጣ የበለጠ እንዳባባሰ ተገልጿል። በተፈጠረው ከፍተኛ የሕዝብ ቅሬታና ትችት የተቆጡት የአየር ኃይሉ ከፍተኛ ባለስልጣናት በተቋሙ ክብር ላይ ድፍረት ተፈጽሟል የሚል አቋም መያዛቸውን የዝሃብሻ የአየር ኃይል ምንጮች ገልጸዋል። ዘገባው እንዳመለከተው ባለስልጣናቱ ቲክቶከር አዶናይ ያጋራቸው ምስሎች በሙሉ በአስቸኳይ ከማህበራዊ ሚዲያ ገጹ ላይ እንዲያጠፋ ጥብቅ ትእዛዝ አስተላልፎለታል። ከዚህ በተጨማሪ ተቋሙን ክብር እንዲያጣ አድርጓል የተባሉትና ቲክታከሩን አነቃቂ በሚል የጋበዙትን የአየር ኃይል አማሮች ላይ ተገቢውን እርምጃ ለመውሰድ ምርመራ መጀመሩን የዛሀበሻ ምንጮች አረጋግጠዋል። እንግዲህ በዚህ ቪዲዮ ላይ ሀሳብ የምሰጠው ሀሳብ ምንድን ነው? መጀመሪያ እንግዲህ የጋበዙ ሰዎች እስከጋበዙት ድረስ እኛ አየር ኃይል ደረስ ሄዶ የተናገረው ያን ያህል የከፋ ነገር የለም። ፍቅር ሀገር አንድ ሰው ነው እንደ ሀገር አንድ ሰው ፍቅር ካለው ሀገር ፍቅር ይኖረዋል። አንድ ቤተሰብ ፍቅር ካለው ሀገር ፍቅር ይኖረዋል። ጎረቤት ፍቅር ይኖረዋል። እንግዲህ ሀገር ማለት የሰው ልጅ ጥርቅም ወይም ደግሞ የሰው ልጅ ነውና ብሎ ተናግሯል። በዚህ ሀሳብ በሀሳቡ ዙሪያ እኔ ምንም ተቃውሞ የለኝም። አዶናይ ምንም የተሳሳተ ነገር ባለፈውም ተናግሬአል። እስከተጋበዘ ድረስ ማንም ሰው ሊገኝ ይችላል። እነሱን ደግሞ የጋበዙበት ሲጀመር መጀመር አሁኑ ይሄ ልጅ እዛ መገኘት ከሌለበት ለምን ጋበዙት? ምናልባት ተቃውሞ ያደረጋችሁ ሰዎች ተሳክቶላችሁ ሊሆን ይችላል። በዚህ ጉዳይ ግን አዶናይ ማንም ሰው ከፍዝቅ ማድረግ ያለበት አይመስለኝም እንግዲህ አዶናይም እንግዲህ ይህንን ዜና ለማረጋገጥ ገብቼ ነበረ። አዶናይም ያጋራውን በተለይ ይህንን ቪዲዮ አንስቷል ማለት ነው። ከምኑ ላይ አንስቷል? ኦኬ፣ ስላነሳው ምናልባት ማጋራት ላይኖርብኝ ይችላል። ግን ዞሮ ዞሮ ያወራበት ቪዲዮ ያወራበት ቪዲዮ ከድረገጹ ላይ ማን ነው ከቲክታኩ ላይ ፕራይቬት አድርጓል ማለት ነው። ሌሎቹ ነው ያሉት። ስለዚህ ልክ ነው ዜና የሚለውን ነገር ተቀብይ ነው ዛሬ ቪዲዮ የሰራሁላችሁ ማለት ነው። እንግዲህ በቀጣይ አዶናይን ስንመለከት አዶናይ አምባሳደር ሆኖ ተመርጧል። አምባሳደር ሆኖ ተመርጧል። አዶናይ አምባሳደር የሆነበት ድርጅት እንግዲህ የባለቤትነትም ድርሻ እንዳለው ተነግሯል ማለት ነው። እንኳን ደስ አለ ለማለት እንወዳለን። ሁላችንም ወጣቶች ራሳችን ላይ መስራት አለብን። በተለይ የሌሎችን የክፉ አጀንዳ ከሃይማኖታችን ከባህላችን ያፈነገጡ የምዕራባውያን ሀሳቦችን ማንፀባረቅ ብቻ ሳይሆን ስለ እውነት ስናገኝ ደግሞ ምንጠግብ ክለብ የምንገኝ ቲክታከሮች መሆን መቻል የለብንም። አሁን አሁን ዘመናዊ የመንፈሳዊ ቲክታከሮችም ላይ የሚታይ ነገር ነው እና ዘመናዊ መንፈሳዊ ነው። እኔ በግሌ የምላቸው ዘመናዊ መንፈሳዊ የሆኑ ቲክታከሮች አሉ እና ልክ አይደለም። እንደ ሃይማኖትም እንደ ሀገርም የሚጠቅምን ነገር አይደለም እና አዱናይ ይህንን ነበር የተናገረ ውስጥ ይንስ አብዛኛው ሰው ላይ ቀበለው ይችላል። አብዛኛው ሰው ደግሞ ሊቀበለው ይችላል። አይ ቲንክ ህይወት ደግሞ ይህ ሁሉም ሰው እንዲቀበል የምትፈልግ ከሆነ ተሳስረህ ነው፣ በማትፈልገው ህይወት ውስጥ የምትኖሩ ሁላችንም። የማይቀበልን ሰው አለ፣ የሚቀበልን ሰው አለ። አስመስለንም ሳናስመስልም ማለት ነው። ስግጥፍ ምስ ማለት ምን ማለት ነው? አንደኛ ለልብህ መታመን፣ መተማመን በልብህ መተማመን ማለት ነው። እግዚአብሔር መልእክት ሲልክልህ ይህ ደረጃ ላይ መድረስ አለበት። ይህን ማለት ነው። ስለዚህ ለምንድን ነው ስግጥ የምትለው? ይህ መልእክት ልብህ ውስጥ ያለው ማለት ነው። ለሱ ታዛዥ ትሆናለህ፣ ትሰማዋለህ። ከሱ ውጭ ሌሎች ሰዎች እየሰማህ ከኖርክ ግን እንደ ሁሉም ሰው ነው የምትሆነው። እንደ እንደ ስንት ሰው መኖር ትፈልጋለህ? ሰው ስግጥ ማለት በራስህ አላማ ራስህን መስማት ነው ፍምስ ደግሞ ምንድነው የስኬት ማሚያ ላይ መድረስ በሰራኸው ነገር ስግጥ ብለ በዛ ከሰራህ ሰዓት ሰማ ልብህን ተከትለ እግዚአብሔርን የሰጠህን መንገድ ተከትለ ስኬት ላይ ስትደርስ ትፈምሳለ መርካቶ ላይ ይሁን የከፈትከው ቢዝነስ መሳካቶ አይቀርም ስለዚህ እንደዚህ ብዬ አስረድቼ ስቲል ሀሳቤን የማይቀበሉ ሰዎች ካሉ የነሱ መነፀር አውጥቼ መቀየር አልችል የስንት ሰዎች መነፀር ልቀየር ሰው አብዛኞቹ ክሪኤቲቭ መሆን የሚፈልጉ መውጣት የሚፈልጉ ራሳቸው ማሳወቅ የሚፈልጉ ሰዎች ደግሞ በእኔ ሀሳብ በጣም ይስማሙበታል። ለምን ልባቸው ውስጥ ያለው መንገድ ብዙ ሰዎች አይረዱላቸውም። ስለዚህ ለዚህ ነው ስግጥ ፍምስ የተባለው ማለት ነው። ስለ ቱሩ ደግሞ የእኔ ዋና ዓላማ ምንድነው ነው ይህ ፍርሃት ማስወገድ ነው። አንድ ሜንሽን ያደረገው ነገር አለ ስለ ባህል ማለት ነው። እንግዲህ እንደተናገረው ከዚህ በኋላም ቱር እንደሚያደርግ በዚህ ሀሳብ ዙሪያ ስግጥ ፍምስ በሚለው እሳቤ ዙሪያ ላይ እንግዲህ ስግጥ ፍምስን እኔ እንደተረዳሁት ለመናገር ያህል ስግጥ ፍምስ ማለት በያዝከው ላይ መጽናት ነው። ሰዎች አትንካ፣ እንደዚህ አታገርም። ለምሳሌ እኔ ቲክታክር ላይ ቲክቶክ ላይ ያን ያህልም ስራ እየሰራሁ አይደለም። ዩቱብ ላይ በጣም እጥራለሁ፣ ምን እላለሁ፣ ግን ያን ያህል ደግሞ ቲክታክ ላይ እየሰራሁ አይደለም። ወደ ሁለት ቻላን ያለ፣ አንደኛው ሁለት ሺ ምናምን አለው፣ አንደኛው ደግሞ አስር ሺ አለው። የሆነ ነገር ያዝ ለቀቅ አድርጋለሁ። ይህንን ነገር እንዳስተካክል ከአዶናይ ይተምራለሁ። ስግጥ ማለት በያዝከው ነገር ጠንክረህ ሰዎች ተው እንኳን ቢሉ አለመተው፣ በቃ እመንበት። መጀመሪያ ማመን አለብህ ነው፣ ልብህን ማዳመጥ አለብህ ማለት። ልብህን ማዳመጥ እግዚአብሔርን አለማዳመጥ አይደለም። ፈጣሪን አዳምጠ ልብህን ማዳመጥ፣ በትክክለኛው በአባቶች መስመር ላይ ቆመ ልብህን ማዳመጥ እንጂ ዝም ብሎ። አሁን ደግሞ በውስጣቸው አምላክ ያለ ይመስል ከኛ እኛ ምንም አያስፈልገንም የሚሉ ሰዎች አሉ። እንደዛ አይደለም፣ እንደዛ እንዳትወስዱት። ልብህን ማዳመጥ ማለት በትክክለኛው መንገድ ልብህን አዳምጠ ከፈጣሪ ጋር ያለህን ኮኔክሽን አስተካክለ በእምነት ተመላልሰ ለዓላማ ለስጋዊ የሚያስፈልግ ነገር ላይም ለመንፈሳዊ የሚያስፈልግ ነገር ላይም ስግጥ ብለ መስራት ማለት ነው። በነገራችን ላይ አንድ ነገር በዚህ ጉዳይ መናገር እፈልጋለሁ። ለምሳሌ እኔ ድሃ ነኝ፣ የለኝም። ሀብታም ደግሞ አለው። ገንዘቡ ልክም ኬትም ይምጣ ኬትም፣ ለተቸገረው ለእግዚአብሔር ቤት ቤተ መቅደስ እንደ ሰለሞን ዘመን እንደ ዳዊት ዘመን እግዚአብሔር በመረጠው አይደለም፣ ቤተ መቅደሱ እየተሰራ ያለው በሚሰጠው ነው እየተሰራ ያለው። ያ ማለት ውስጣዊ ፍላጎቱ የሚመጣው በምንድን ነው? እግዚአብሔር ሲፈቅድለት ነው። ስላለው ብቻ አይሰጥም። ሀብታም ከየትም ያምጠው፣ ግን እግዚአብሔር ስጥ ሲለው ነው የሚሰጠው። ስለዚህ ያንን ሀሳብ ከልቦ አዳምጦ ማድረግ ማለት ነው። አገኛችሁኛ አለ። ስለዚህ እግዚአብሔር በልባችን ይልካል። በስነ ስርዓቱ በትክክለኛው በቀጥተኛው ሃይማኖት ላይ ቆመን፣ ከዛ ሜሴጁን መስማት ማዳመጥ፣ ከእግዚአብሔር ጋር ከአባቶች ጋር ኮኔክሽኑ እንዳለ ሆኖ ማለት ነው መነጋገርና፣ ለዓላማ ግን መሰገጥ ፍምስና ደግሞ ውጤት ነው። በዚህ አጋጣሚ ጠቀስ ለማድረግ ያህል ገበሬው ኦርቶዶክሳዊ ነኝ የሚል ወይም ደግሞ ገበሬው ኦርቶዶክሳዊ በሚል ሀሳብ እንግዲህ አብረን እንሰግጣለን፣ እሱ እንዳለው አብረን እንሰግጣለን ገብታችሁ ቻሌንጁን ተቀላቀሉ ለማለት እወዳለሁኝ። እንግዲህ አዶናይ መልካም እድል ብለናል። ወጣት ግራ በገባው እውነት ለመናገር ይህንን ልጅ ማመስገን ይጠበቅብናል። እንዴት በሉኝ። አብዛኛው ቲክታከር እኔ ጆን ዳኒኤል ነው። ትንሽ በጥሩ ነገሩ ማስታውሰው፣ ትንሽ ብቻ ሳይሆን ጥሩ ነገር የሰራው ጆን ዳኒኤል ከሱ ጋር የተመሳሰለ ነገር አለው እናስታውሰው። ጆን ዳኒኤል የሆነ ሚዲያ ላይ ቀርቦ ምን ሰጠ መሰላችሁ ቲክታክ ገንዘብ እንዴት ሊከፍል እንደሚችል ለወጣቱ የተናገረ የመጀመሪያ ሰው ጆን ዳንኤል ነው። በበጎ ስራዎቹ ላይም የሚገኝ ጆን ዳንኤል ነው። ሌላው ነገሩ እንዳለ ሆኖ ማለት ነው። አዶናይ ደግሞ እንግዲህ ጊዜውም ሰጥቶታል እግዚአብሔርም ሰጥቶታል። ይህንን ነገር በአግባቡ መጠቀም መቻል አለበት ብዬ አምናለሁ በግሌ። ወደ ሌላ ነገር አትውሰዱት። የልጁ መልካም ነገሩን ብቻ ተጠቀሙ ለማለት እወዳለኝ መልካም እድል እንግዲህ። ያጣጥሞ የምትሉ ከስር ጻፉልኝ። እኔ ያጣጥሞ ብያለይ። እንግዲህ ሌላ ለመጨመር ያህል እንግዲህ ሰሞኑን እየሰማ ነው ያለ ነው። ወደ ቀጣዩ ቪዲዮዎችን ስናልፍ እስኪ መጀመሪያ ቪዲዮውን እንስማ፣ ከዛ ሀሳቡን በደንብ አብረን እንሰማለን። በአፋር በኩል ያለውን ነገር የተናገሩትና እኛም ግራ ተጋብተን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 ለምን እንደዚህ ፈጠነ የሚለውን ማንም ሰው እንትን አላደረግም። ሳይንቲስቶች እከተላለሁ፣ እኔም አነባለሁ፣ ወንድሞቼም እንግዲህ ይልኩልኛል። አንዳንዱን ኢትዮጵያ ላይ ከባድ መሰንጠቅ የሚደርስበት ምክንያቱ ማዕድናት በጣም ብዙ አሉ። ወርቅ በተለይ ወርቅ ለመሰንጠቅ ወርቅ ለመፈንዳት ወርቅ ፈሳሽ ሆኖ ለመውጣት እሳተ ገሞራ ውስጥ የመጀመሪያው ደረጃ ነው። ለምሳሌ እዚህኛው ወርቋ ቀለጠ። ከዛ በኋላ ጋዝነት ስሜት ያላቸውን ወደ አንድ ቦታ ሰበሰባቸው። የወርቅ ትልቁ ስራ ከኦክሲጅን አይቀላቀልም። ወርቅ ነሐስ ይቀላቀላል፣ ብረት ይቀላቀላል፣ መዳብ ይቀላቀላል። ሌሎቹ ማዕድናት በሙሉ ከኦክሲጅን ጋር ይቀላቀላሉ። ወርቅ ግን አይቀላቀልም። መቅለጥ ከጀመረ መመለሻ የለውም። ሁሉም ጋር ይሄዳል። ይንሸራተትና ይነቃቀላቸዋል፣ ለመፈንዳት ዝግጁ ያደርጋቸዋል። አሁን የፉሎሃ ዙሪያ የተሰሩ ነገሮች ብዙ አይሞችኝም። ከድሮ ጀምሮ እናገራቸዋለሁ። ድንገት አይታወቅም። እንጦጦ ላይ አይታወቅም። ወደ ታችም ስንሄድ የረር ላይ አይታወቅም። እነዚህ እነዚህን የጂኦሎጂስት ስራዎች ሆነው የእኛን ጥቆማም እየሰሙ ቢሰሩት ህዝቡን ከችግር አገሪቷንም ከአደጋ ያድናሉ። ባህሉን ቢንቁት እኮ እሱ ንቋቸዋል። መናቃቸው ራሳቸውን ነው የሚጎዳው እንጂ እኛን አይጎዳም። በበለጠ ግን ሰፋ ያለ መሬት ነው የሚነቀለውና ከናቱ አፍሪካ ኢትዮጵያ ሆኖ ግን ደሴት ሆኖ ያገለግላል። ከደሴቶች ግን በላይ ነው። ብዙ ሀገሮች ይዋጣሉ። አሁን የምንጣላቸው ሀገሮች ሁሉ ይዋጣሉ። ብዙ ጊዜ አይኖራቸውም። አሳው ግን ማለቅ ጀምሯል። መርዛማው ውሃ ወደ ወደ ባህሩ እየገባ ነው። ምንም ሊመልሰው አይችልም። ይመጣል። አሳው ያንን መርዝ ሸሽጦ ሲሄድ እያስከተለ ውሃውን ይሄድና ይቀላቅለዋል ና አሳዎቹ የባህር ሀብቶቻችን እንትን ይላሉ። ምንላትም ጅቡቲ ምንላትም እንግዲህ አሰብ ልት ውሃው ይውጣታል። የሚያጣላንም ነገር ላያጣላን ይችላል። በቅርቡ እግዚአብሔር ነገሮችን ሊያስተካክላቸው ይችላል። ይሄ የተፈጥሮ ነው። አሁን ማንም ሰው ሊመልሰው ማንም ሰው ሊያዘው አይችልም። ይሄ የተፈጥሮ ረድ መሆን ስላለበት እግዚአብሔር ይህንን አደረገ፣ ተመስገን ብለን መቀበል ያለ በዚህ ውስጥ ጥሩ ነገር ከተፈጠረ ጥሩን እንቀበላለን። መጥፎ ነገር እንዳይፈጠር ደግሞ ዝግጅት ማድረግ ነው። ቅድም እንዳልኩት እኔ አሁን ተፈጥሮ ያመጣችሁ አደጋ ምንም አልፈራሁት። በቃ እንደሚመጣ ከመጣ፣ በበጎም ከመጣ ተመስገን፣ በመጥፎም ከመጣ የታዘዘብን ነው። ከእግዚአብሔር የታዘዘን ማንም ሰው ሊመልስ አይችልም። በጸሎት እንኳን የሚመለሱ ነገሮች ውስን ናቸው። መለወጥ አለባት ምድሪቷ። እናመሰግናለን አኪማችን እንግዲህ ክብር ይስጥልን፣ ጤና ይስጥልን፣ እድሜ ይስጥልን። እጅግ በጣም እንደናንተ ያሉትን እግዚአብሔር ያኖርልን። ኢትዮጵያ ማዕፀነ ለምለምነች ሲባል እንዲሁ አይደለም እና ተመራምሮ ጨርሰው የሚሆነውን ነገር በእምነትም ፈቀደ እግዚአብሔር የዘጉ ተመራማሪዎችን አሏት። እግዚአብሔር ይመስገን። ኢትዮጵያ ደረቅ አደለች። ሌላው ዓለም ገና ያልደረሰበት ነገር አለ። ኢትዮጵያ ግን በሊቃውንቶቿ በጠቢቦቿ እግዚአብሔር በሰጣት በመንፈስ ቅዱስ ምርምር ጨርሳ የተቀመጠ የተሰነገ ነው ያላት እንደ ሐኪማችን እንደ ዶክተራችን ያሉ እጅግ በጣም እሳቸው እንዳሁን ወደፊት ለፊት ወጡ እንጂ ወደፊት ለፊት ያልወጡ ልታይ ሊታይ የማይሉ እጅግ በጣም ድንቅ ውብ የሆኑ አሉንና እናምተን ያኑርልን። እግዚአብሔር እንግዲህ የሚመጣውን የሚሆነውን ነገር የሰው ልጅ በማይጎዳበት ሁኔታ ማኔጅ ማድረግ የሚችለው እንግዲህ እሱ ነው። መናቅ አያስፈልግም። ባህላዊ ዶክተር ባህላዊ እንደዛ እንደዛ የኋላውን ካላየን የለም ወደፊት መሄድ። እባካችሁን አስተውል ሊቃነን የምንለው ሳይንቲስትነን የምንለው ጠቢብነን የምንለው እናስተውል። ወደኋላ እንመለስ። አይደለም እናንተ ይቅርና የነጩ ዓለም አደገን ብለው ኢትዮጵያን እንዲህ ወደታች በማይክሮስኮፕ እጅግ በጣም በመሳሪያዎቻቸው ለማየት የሚሞክሩ ሰዎች እንኳን ኢትዮጵያ ውስጥ ምን እንዳለ ማወቅ መረዳት አልቻሉ። ዳመና ይሆንባቸዋል አሜሪካ እንኳን ሚኒስትራዊ ድሮኖቿን እንኳን ብትልቅ ዳመና ሆኖ ነው የሚቀረው። እና የአባቶቻችንን ጥበብ እንጨልፍ በትንሹም ቢሆን ጨልፈን እንጠቀምበት። እድሜ ጤና ይስጥልን። እንግዲህ ዋናው ነገር በዚህ ሀሳብ ላይ እንግዲህ የአፋሩ ፍንዳታ ከዚህ ተነስቶ ቻይናን ከአረባ በላይ ፍላይቶችን አስተጓግሏል። የተለያዩ አለም ሀገራት እጅግ በጣም ስጋት ውስጥ ናቸው ያሉት። ጭሱ ለምንድን ነው አየር ላይ ቆየው? ብዙ እኮ በየቀኑ የሚተንኑ ከየቦታው ከየሀገራቱ የሚተን ጭስ እኮ አለ። ለምንድን ነው የዚህ ፍንዳታ ጭስ እያዳረሰ ያለ ከተባለ መልእክት እያደረሰ ነው። እንንቃ፣ መንቃት አለብን። እንንቃ፣ ለዚህ ነው ገበሬ ሆኑ ገበሬ መንፈሳዊያን እንሁን፣ ገበሬ ኦርቶዶክሲያን እንሁን። ኦርቶዶክሲያን፣ ይህ ጊዜ የጸሎት ጊዜ፣ ይህ ጊዜ የንስሐ ጊዜ፣ ይህ ጊዜ የመመለስ ጊዜ ነው። ጠዋት አስቀድሰን ከሰዓት እባካችሁን ለዳቢሎስ አናጨብጭብ፣ ለዳቢሎስ አንስገድ፣ በየርንበት ሰክረን ወርቀን ኢትዮጵያ ኦርቶዶክስ ተዋሕዶን አናሰድብ ለማለት ወዳለኝ በንቃት ህሊናችንን ማንቃትና ህሊናችንን ማዘጋጀት ይጠበቅብናል። እኔ በማለት የምችለው ይህንን ነው። እንግዲህ ስለዚህ ብዙ ነገር ተብለዋል፣ ብዙ ነገር ተነግረዋል። እና ማለት የምችለው ነገር ቢሆን ይህንን ነው ለማለት ወዳለኝ። ሌላው እንግዲህ በስተመጨረሻ ለበረከት በረከት መስራት የምትችሉ በረከት እንድትሰሩ ይህንን ቪዲዮ የመጨረሻ የፕሮግራም ይልጋብዛችሁና እንግዲህ ተሳተፉ። መቼም ዛሬ አልታመምንም፣ ዛሬ አልተቆረጥኩም፣ ዛሬ ካንሰር አልነካኝም፣ ዛሬ ህመም አላገኘኝም፣ ዛሬ እንደዚህ አልሆንኩኝም ብሎ ምን ማለት አይቻልም። ዝም ማለት አይቻልም እና ማድረግ የምትችሉ ሰዎች መስጠት የምትችሉ ሰዎች ከመቶ ብር ጀምሮ ከአንድ ሺህ ብር ጀምሮ ሁላችንም ብንተጋገዝ እንግዲህ፣ የታመመውን እግዚአብሔር ይማር። ካንሰርም መክሰፍት ነው። አሁን እየመጣ ያለው መክሰፍት ነው። ህመም፣ ጉንፋን እንኳን ሳይቀር መክሰፍት ነው። እና እሺ እንበል ስ እሺ ብትሉ ፍሬዋን ትበላላችሁ፣ የምድር ፍሬዋን ትበላላችሁ። እንቢ ብትሉ ግን ሰይፍ ይበላችኋል። አልተበለናል? እና ሰይፍ እየበላን ያለ ነው። ለምን እንደሆነ ተረርተን እንንቃ መልእክቴ ነው። ቪዲዮን እኒ የኢትዮጵያ ህዝቦች አንዱ ልጄ አድኑልኝ አድኑልኝ። አንድ ነው ልጄ አንድ ነው ወንድማችሁ ታምም ያለው እርዱ። ምንድነው የህይወት ሱራፌል ሌንሲሳ እባላለሁ። እስከ ማስተርስ ድረስ በመጣንያ ተምሬያለሁ። ታኒታ የተሰኘችው ጥ ልቦለላ ማበረከታ ብቻ አለው። የታመምኩትም ህመም ሆጅኪን ሊንፎማ የደም ካንሰር አይነት ነው። ባለፉት ትውልድ ኢትዮጵያውያን፣ ኤርትራውያን መላው የሰው ልጆች በሙሉ ይህንን መረጃ እባካችሁ እንደው በህያው በፈጣሪ በምታምኑት አምላክ ስም ልለምናችሁ፣ ብትችሉ ሃያም ሰላሳም ከዛም በላይ ጊዜ ኮፕሊንግ ሪፖርት ሼር በማድረግ ጀምሩልኝ። እንግዲህ እስከ ዛሬ እግዚአብሔር ፈቅዶ እዚህ ደርሰናል። አንዳችም እንዲህ አይነት ቪዲዮ ሰርቼ አላውቅም ለመላው የሰው ልጆች ይደርስ ዘንድ ግን፣ አሁን ጉልበታቸው ስር ዝቅ ብዬ የምለምነው አንድ ነገር ነው። ወደ እናንተ እየመጥቻለሁ ወንድማችንን ከሞት እንታደገው። ወንድማችን ዲያቆን ብርሃኑ ደንሲሳ ይባላል። የደም ካንሰራ ሞት ወደ ውጭ ሀገር ህክምናውን እንዲያደርግ የጥቁር አንበሳ ሆስፒታል ቦርዱ ውሳኔ አስተላልፈዋል። ይታያችሁም ዲያቆን ነው ገብቶ ቅዱስ ቁርባኑን ያቃብለናል፣ ይቀድሳል። እንዲሁ ደግሞ በማስተርስ ምሩቅ ነው። በበጎ አድራጎት ሥራም እጅግ የተወደደ ነው። ይህ ወንድማችን ለእናቱ አንድ ነው። እናቱ እባካችሁ ለልጄ ድረሱልኝ ብላ በእናትነት ተማጽኗ ስትለምን መስማት በእውነት ያማል። በወጣትነት ወንድማችን ይህ ብርቱ ሻማውን ልናጣው ነው። የጥቁር አንበሳ ሆስፒታል ወደ ውጭ ሀገር ሕክምና እንዲያደርግ ሲጠይቅ እስከ አምስት ሚሊዮን ብር እንደሚፈጅም ጭምር ተናግሯል። የደም ካንሰር ዲያቆኑ ወንድማችን ታሞ የእኛን እርዳታ ይጠብቃል። አምስት ሚሊዮን ብር ተጠይቆበታል። በተጠቀሱ አካውንት ለአምስት ሺህ ኢትዮጵያውያን፣ ኤርትራውያን፣ ለበጎ ሰዎች ጥሪ ያቀርባለሁ። ዝቅ ብዬም ለምናለው አምስት ሺህ ሰው አንዳንድ ሺህ ብር ብቻ አንዳንድ ሺ ብር ብቻ በተጠቀሰው አካውንት ቢያስገባ ወንድማችን ከመሙድኖ በመቅደስ ገብቶ ንስ እያለ እግዚአብሔርን ያመሰግናል። ወደ ቀደመ ስራውም ተመልሶ እናቱንም ደስ ያሰኛል። ከሞትም እንታደገዋለን። ውድ ኢትዮጵያውያን አምስት ሺህ ኢትዮጵያውያን ብቻ አንዳንድ ሺ ብር እባካችሁ ለግሱ። በሕያው ፈጣሪ ልለምናችሁ ወንድማችንን ከሞት እንታደገውም። እንግዲህ እንደሰማችሁት ውድ ቤተሰቦቼ፣ የበረከት ስራ ህይወትን ይባርካልና የምችሉ ሰዎች ተሳተፉ። አንዳንድ ሺህ አምስት ሺህ ሰው ምንቢል እንግዲህ፣ ህመሙን እግዚአብሔር ይፈውሰው። በመጀመሪያ ደረጃ ብዙ ጊዜ የተለመዱ ናቸው ብር አዋጡ ተብለው ወደ ውጭ ሀገር ለመታከም ይሄዳል። ውጭ ሀገር አያድንም። በነገራችን ላይ የመጀመሪያው ነገር ለህመምተኞችም ማስተላለፍ የምፈልገው ነገር የመጀመሪያው እምነታችሁን ጠንከር እንደምትድኑ እመኑ ከሰው ብር ሰብስባችሁ የሰው ፊት አይታችሁ ከመሄዳችሁ በፊት እንደምትድኑ በደንብ ጠንካራ የሆነ እምነት ይኖራችሁ ሀገራችሁን። እንግዲህ በተለይ ኦርቶዶክስያን እምነቱ ጸበሉ ራሱን የቻለ ነው እና እዛ ውስጥም ራሳችሁም እዩ። በተረፈ እንደ እምነታችሁ ይሁንላችሁ። እንግዲህ አምስት ሺህ ሰው አንዳንድ ሺህ ብር ቢያወጣ ወንድማችን የመዳን እድሉ የመታከም እድሉ የህመም ሁኔታ እንግዲህ በውጭ ሀገር የሚካሄድ ስለሆነ ህክምናው ተረባረቡበት እያለ ነው እና ወንድማችን ሁላችሁም ገብታችሁ እንግዲህ ማድረግ የምትችሉትን አድርጉ። የዛሬ ፕሮግራማችን ይህንን ይመስል ነበረ። ለሀገራችን ኢትዮጵያ ሰላሙን፣ ፍቅሩን፣ ጤንነቱን ያብዛልን ይስጥልን። እንግዲህ ሀገር ነው ኢትዮጵያ ማለት ሀገር ናት እና ጦርነቱንም ከፊት ለፊታችን የሚመጣውንም መከራ እግዚአብሔር ያስታግስልን። ለመሪዎቻችንም ቀና ልቦናን ንጹህ ህሊናን ይስጥልን። አባቶቻችንንም በመንበራቸው በመንግስታቸው በክህነታቸው ያቆይልን፣ እግዚአብሔር ያክብርልን። ይህ ጊዜ ነው፣ በጊዜ የሚነሱትን ሀሳብ እናነሳለን። ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ፣ ህዝብ ጋር እንድረስ። ምን ሆናቸዋል? እንደዛ ነው እና ጥሩ ነው፣ ምቀኝነትም ጥሩ አይደለም እና ሰብስክራይብ አድርጉ፣ ሰብስክራይብ ያደረጋችሁ ውጡ፣ ሼር አድርጉ። እናንተ ደግሞ የበለጠ ስታበረታቱን በተሻለ ስቱዲዮ በተሻለ ደግሞ አቅም ወደ እናንተ እንደርሳለን። ያቋረጥነውንም ፊልም ቀይረን በመንፈሳዊ መንፈሳዊ የሆኑ ፊልሞችንም እንሰራለን እና እጃችሁ ክሊክ ከማድረግ እንዳይቦዝን። ስንቱን አፈምሳችኋል፣ ስንቱን ከፍ አድርጋችኋል፣ ስንቱን አድርሳችኋል። እኛንም አድርሱን። ቃል እንገባለን፣ ጥሩ ነገር እንሰራለን። ሰላም ለሀገራችን ክብር ይስጥልን። ይህ ድንቃይ አራት ሚዲያ ነው። አመሰግናለሁ።